ተስፋ እንዳትቆርጡ፣ እውነቴ ነው የምላችሁ፣ ተስፋ እንዳትቆርጡ። ይህ ቪዲዮ እናንተ ሼር ሳደረገው እያለቀስኩኝ አይ ምን ይሉኛል ብዬ ላስብ እችላለሁ፣ ግን እውነት ጨለማ ውስጥ ያሉ ሰዎች እነሱን ተስፋ ያሳያል፣ ለእነሱ ተስፋ ይሆናል። እኔ ልንገራችሁ ማለት ነው ወደዚህ ካናዳ ስመጣ ማንም ሰው እመቴን፣ ነው የምላችሁ ማንም ሰው ተማምኝ አይደለም የመጣሁት። በፍርሃት ወደ ካናዳ ነው የገባሁት። ከአሜሪካ ጠበቃ አሳይለም መጠየቅ አትችልም ብሎኝ ከዛ ከይዝ ትክክለኛ አይደለም ዲናይ ልትደረግ ስለምችል ወደ ካናዳ ብትሄድ ይሻላል። ይህ ውሳኔ የወሰንኩት ካናዳ ለመግባት በአምስት ቀን ውስጥ ነው። ያው ማአት ሰዎች እያስፈራሩኝ ካናዳ እንዳትሄድ ካናዳ ጥሩ አይደለም ካናዳ እንደዚህ ነው እየተባልኩኝ ማለት ነው። ከዛ ከአሜሪካ ግን ማለት ነው እውነቴን ነው የምላችሁ ሰዎች ሳልሰማ ማን እንደሰማውኝ አላውቅም። የሆነ ልቤ ማለት ነው እግዚአብሔር ነው አረው ነው ማለት ይህንም ላችሁ ስኬት ይህን ራሱ ፈሪቼ ማለት ነው ማንንም ሰው ሳላቅ ጠበቃ ብቻ እያበሻ ጠበቃ አግኝቼ፣ እሱ ተስፋ አርጌን የገባሁት። ከዛ ማለት ነው ወደ ካናዳ ስገባ እንዳለ ሸልተር ውስጥ ነው የኖርኩት። ብዙ ኢትዮጵያውያን የሚኖሩበት ቦታ ነው። እንግዲህ ወደ ካናዳ ሲመጡ ወደ ኪቤክ ገባሁኝ። ኪቤክ ስገባ ያላሰብኩት ሕይወት ነው። ከስድስት ሰባት ሰዎች አብረክ ነው የምታድረው፣ እንደ ዩኒቨርሲቲ ዶርም ውስጥ እኔ እንግዲህ ይህ ህይወት አላውቀውም። ስልክ የለኝም። ብሬን ደግሞ መልስ እንዳይሉኝ ይህ ብር ከየት ያመጣኸው እንዳይሉኝ ማለት ነው እንዳለ ወደ ከአሜሪካ ወደ ኩቤክ ሊያሻግሩኝ፣ ወደ ኩቤክ የወሰዱኝ ወደ የካናዳ ቦርደር እነሱን እንዳለ ብሬ ይሰጥቻቸዋለሁ፣ ቲፕ ሰጥተዋቸው እንደሌላው ሌላው ደብቄ ከመግባት ማለት ነው ታክሲዎቹ እንዳለ ሁለት መቶ ሶስት መቶ የዛኔ እንኳን እውነት እውነት የሚምላችሁ በራሴ የምኮራው የዛኔ እንኳን እዛ ሲችዌሽን ላይ ሆኜ የማላቀው ሀገር ያለምንም ብር ማለት ነው ብሬ እንዳለ ለላይ ለታክሲዎቹ በቃ ደስ እንዲላቸው እ የሰጠኋቸው ምንም ምን ያደርግልኛል። ደብቄ ከመግባት ደስታቸው አይኖ ጅልነት ነው ግን ላይክ አይ ዶንት ኖ ማን እንደዚህ አድርጎ እንደፈጠረኝ አይ ዶንት ኖው። ከዛ ካናዳ ገባሁኝ ለሁለት ቀን ሞንትሪያል አደርኩኝ ሸልተር ውስጥ ማለት ነው። ከዛ ወደ ቶሮንቶ ሊሄድ ፈልጌ እዛ ሞንትሪያል ያሉ ሰዎች እንዳለ ወደ ቶሮንቶ እንዳትሄድ፣ ሰው ማታ ከሆነ እዛው ትጠፋለቅ፣ ሆምለስ ሆነህ ነው የምትቀረው ተባልኩኝ። ምክንያቱም የዛኔ አመት በዓል ነበረ፣ ሸልተሮቹ ቶሎ ቶሎ ስለሚዘጉ በረንዳ ላይ ነው የምታድረው አሉኝ። ከዛ ደግሞ ምን ልቤ ውስጥ እንዳደር አላውቅም አረ ነ እሄዳለሁ እሄዳለሁ። ከዛ ባሱ ውስጥ አስታውሳለሁ የፈራሁት ፍርሃት የዛኔ ማታ ጨልሞ ማለት ነው አስታውሳለሁ ወ ሸልተሮቹ ሊዘጉ አንድ ሰዓት ሲቀራቸው ወደ ቶሮንቶ ነው የገባሁት። እንዴት ሮጬ ከባሱ እንደወረድኩኝ እንዴት በችኮላና በፍርሃት ስልክ እንደደወልኩኝ ወደ ሸልተሮች ከዛ ሸልተር ደወልኩኝ። አንድ ሸልተር አነሱልኝ ስልካቸው። ከዛ ስልካቸው ሲያነሱልኝ መሄድበት ቦታ የለኝም፣ ሬፊውጂ ነኝ፣ ካናዳ መጣሁኝ፣ የሚሄድበት ቦታ የለኝም እና ፕሊዝ ሄልፕ ያልኳቸው ከዛ እነሱም ጥሩ ሰዎች ታክሲ ላኩልኝ። ከዛ ታክሲ ላኩልኝ ቦታ ወደ ሄድኩበት ሸልተር ግን እንዳለ የሆምለስ እና ላይክ እብድ የሆኑ የሚያጨሱ አዲክትድ የሆኑ ሰዎች እዛ የሚያድሩበት ቦታ ነው፣ የሚደባደቡ እዛ ቦታ ሄድኩኝና ና ላይክ ሌላ ቦታ የላችሁም? እዚህ ማደር አልችልም፣ ከእነዚህ ሰዎች ማደር አልችልም፣ ሌላ ቦታ ከዛ ችግር የለውም የሬፊውጂ የሬፊውጂ ሳይሆን የወጣት ሆምለስ ሸልተሮች እልካለን አሉኝ። ወደ ዛ ሸልተር ሄድኩኝ። ከዛ እዛ ሸልተር ለሁለት ሳምንት ቆየው ላይክ እዛ ሸልተር ይሆናል አይደለ በቃ እንዳለ ሙዴ ተበላሽቶ ነበረ። ስለ ህይወት ምን ማን እንደሆንኩኝ ረሳሁት። አዶናይ ማን ነው? የትን ያደግኩት ጸባዬ ምንድን ነው? በቃ ግራ ገባብኝ ህይወት እንዳለ ቄሪር አለብኝ። ከቤተሰብ ጋር አብሬ ያደግኩ ልጅ እንዳለ የማላቃቸው ሰዎች ተከብቤ ማደርና መዋል ጀመርኩኝ። እነሱ ሰዎች ሆምለስ ነበሩ። እኔም በቃ በተቻለኛ ቅም በቃ ሰርቫይቭ ለማድረግ ማለት ነው። በተቻለኛ ቅም እዛ ቆየሁኝ። ከዛ በኋላ ከሳምንት በኋላ እዛው መቆየት ከሁለት ሳምንት በኋላ እዛ መቆየት ስላልቻልኩኝ ወጣሁኝ። ምክንያቱም እዛ የነበሩ ሰዎች ትክክል አልነበሩም፣ አይምሯቸውም። ከዛ በኋላ ወደ ሬፊጂ ሸልተር አፕላይ አረግኩኝ እና እዛ ሬፊጂ ሸልተር ደግሞ የመቀበል እድልክ በጣም ዝቅተኛ ነው ተባልኩኝ። ግን እዛው ሲሄድ እንዳጋጣሚ ሆኖ ከአምስት ቀን በኋላ ደወለችልኝና አዶናይ አሁን መምጣት ምትችል ከሆነ በአንድ ሰዓት ነው በሁለት ሰዓት ውስጥ አንድ ሩም አለን፣ እሱን እንሰጣለን። ካልሆነ ግን ማአት የሚጠብቁ ሰዎች አሉ። እድሜ አስራ ስምንት ስለነበር ትንሽ ቅድሚያ ተሰጠኝ። ወይኔ ወደ ሸልተሩ ለመሄድ ማለት ነው ብር አልነበረኝም። በባስ እንዳለሄድ ደግሞ ማለት ነው በጣም ሌት ሆን አለውኝ፣ እዘገያ አለው። ስለዚህ ጨነቀኝ። የዛኔ ማለት ነው የማቀው ጠበቃ የነበር እሱን ደወልኩለትና ሄይ። ላይክ እባክህ የኡበር ክፈልልኝ አልኩት፣ የኡበር ክፈልልኝ እባክህ አልኩት። እሱም ጥሩ ሰው ነው፣ ሲሳይ ይባላል። ባይ ዘ ወይ ቶሮንቶ ከሆናችሁ ጠበቃ ነው። እሱ ለኡበር ከፈለልኝ። ከዛ ወደ ወደ ሸልተሩ እየተሯሯጥኩኝ አራጥኩኝ የሄድኩኝ። ከዛ ወደ ሸልተሩ ስገባ እድል አገኘሁኝ። ተመልሼ እንደገና ሻንጣዎችን ሁሉ ነገሬን ሄድ ይዤ ነው፣ ጠቅልለህና ነው የተባልኩት እንዳለ ከነ ቦርሳ ጠቅልዬ ነው የወጣሁት። በቃ በአጠቃላይ ከዛ ወደዛ አዲስ ሸልተር ገባሁ። ወደዛ አዲስ ሸልተር ሲገባ ደግሞ ከሶስት ሰዎች ጋር ነበርኩኝ የማደረው እዛው ማለት ነው። ለአንድ አመት ከምናምን ከሶስት ሰዎች ጋር ቆየሁኝ እዛ። ከዛ እንደገና ያላረግኩት ነገር የለም፣ ያላረግኩት ነገር የለም። ኡበር ለመስራት ሶስት ጊዜ ባይክ ገዝቼ ሶስት ጊዜ ባይክ የተሰረቀ ሶስት ጊዜ ባይክ የተሰረቀ። ከዛ በኋላ የመጨረሻ ጊዜ ባይክ ከተሰረቀ በኋላ ማለት ነው፣ ላይ ነው ከመሰረቁ በፊት ሸልተሮቹን ጠየቅኳቸው። ውጣ እያሉኝ ነበር። ከዛ ሸልተር ብር አልነበረኝም። ስድስት መቶ የመጨረሻ የነበረችኝ ሳይክል ነው የገዛሁት ኡበር ለመስራት ብዬ ማለት ነው። ከዛ ሸልተሮቹ ምን አልኳቸው፣ ሄይ ላይ፣ ብር የለኝም አሁን ውጣ እያላችሁ ነው፣ ብር የለኝም፣ የቤት ኪራይ ማግኘት አልቻልኩም እና ፕሊዝ ትንሽ ትዕግስት አድርጉኝ። እኖ በጣም ቆይታል መውጣት አለብኝ፣ በጣም ብዙ ሰዎች እየጠበቁ ነው አሉ። ከዛ በኋላ ፕሊዝ በቃ የለመንኳቸው ነ እባካችሁ ቤት ስቶኛ ላይል፣ የሆነ የወጣት ቤቶች ነበሯቸው፣ የአስራ ስምንት እስከ ሃያ ምናምን የሆኑ ማለት ነው፣ ወይም ቤተሰብ ያላቸው እና ዛ ለምን አስሰቶኝ አልኳቸው። እዛ ሙሉ ነው ሙሉ ነው አሉ። ከዛ በኋላ ሲያስገዱኝ ውጣ ውጣ እያሉ የመጨረሻ ተስፋዬ ምን ነበረች? ጉበር ነበረች፣ ባይኳ ማለት ነው። በቃ ለፍቼ እሷን ሆስቴል እንደውም ከፍዬ ላደረግ። ከዛ ባይኳን መስራት ጀመርኩኝ። በመጀመሪያው ምሽት ተሰርቅ አደረች ማለት ነው። የዛኔ ልቤ እንዴት እንደተሰበረ ነግራቸው አልችልም። የዛኔ እንዴት የማደርገው እንደጠፋኝ ዴት ከዛ ማለት ነው። የዛኔ አበሻ ነበረ የሆነ አበሻ ነበረና የመጨረሻ ቀን መውጣት ዛሬ መውጣት አለብ። ከዛ የዛኔማ የሌሌ ጸባይ ነው ያወጣሁት። ምክንያቱም የመጨረሻ ምንም አልነበረኝማ የሌሌ ጸባይ አለቀስኩኝ። እዛው እያዩኝ ማለት ነው። በሩን እንዳለ በቃ ላይ እንትና ዘጋሁትና ና። ከዛ ደንግጠው አዩኝ። ላይ የመሄድበት ቦታ የለኝም ብር የለኝም ባይኬ ተሰረቀች ባይኬ አፋልጉኝ ስላችሁ ምንም አታደርጉም ከቤናቸው ካርጉ ብላችሁ አቅልላችሁ ነው የምታዩት ምን አርጉ ነው ምቱ በቃ አለቀስኩኝ ለምን እንደወራ አላውቅም አለቀስኩኝ ከዛ የሸልተሩ ማናጀሯ መታ ማለት ነው ኦኬ አንድ ሩም አግኝትልንሃል እዛው መግባት ችላለንች ከዛ የእግዚአብሔር ነገር ገረመኝ በቃ መጨረሻ ላይ ከም ሁሉ ነገር ከማጣቴ ደጅ ከመውጣቴ በፊት እንደገና ዳንከ ጌጣ ይዋል እንደገና ከዛ ወደዛው ሸልተር ገባ ገባሆኝ እዛ ብቻህን የምትኖርበት ሸልተር ለሁለት አመት እየተጨናነኩኝ በውፍረት ተቸግሬ ራሴን እየጠላሁኝ ጨለማ ውስጥ ገብቼ እያለቀስኩኝ፣ ቪዲዮዎች ለቅቅ ያለው እያለቀስኩኝ አይታችኋል። እናንተ እያለቀስኩኝ፣ ለሁለት አመት ቆየው፣ እየሰራሁኝ፣ ለሰው እየፈጋው፣ ስለ ህይወት ግራ ምንድነው ህይወት ከቤተሰብ አይደለም፣ ምንዩነት የለም ስለ ህይወት ግራ እየገባኝ ራሴን እየጠየቅኩኝ ማን ነኝ? ምንድነው አላማዬ? ጌታዬ ወይ ምንድነው ምንድነው የሚመጣው መቼ ነው ብርሃኑ የሚመጣው መቼ ነው የሚያልቀው? ሁሉ እያልኩኝ ዝም፣ መልስ የለ። ሁለት አመት፣ ሶስት አመት፣ አራት ዓመት ትለፋለህ። ግን ከዚያ መጨረሻ ላይ ግን መጨረሻ ላይ ሳታውቀው እግዚአብሔር ይደርስልሃል። ሳታውቀው እግዚአብሔር ይደርስልሃል። ደግ ሳታውቀው ታሸንፋለህ ሳታውቀው የበዛ ሁሉ ልፋት ትቆይና ማለት ነው። ያ ሁሉ ነገር እንትን ያደርግና፣ ግን ልብ ካልጸታክ ሰዎችን እያከበርክ ሰዎችን ፍቅር እየሰጠ ለሰዎች እየዋህየው በዛ ሁሉ ችግር እያለፍኩ ነው። በዛ ሁሉ መከራ እያለፍክ ግን አንተ ባህሪክ ምንድነው? ሰላም፣ መሳቅ በቃ። ላይክ እንጂ እውነቴን ነው የምላችሁ ድሮ ድሮ እኔ ላይክ እንትን አድርጌ ነበረ ላይክ በጎዱኝ ሰዎች ወይም ደግሞ በተጫወቱብኝ በይውህና በተጫወቱብኝ እንደ ህፃን ልጅ ባዩ ሰዎች እንደዛው አክት ባረግ ኖሮ እውነቴን ነው የምላችሁ የማይሆን እስር ቤት ገብቼ ነበረ ሰውዬ እየደበደብኝ ከዛ ግን ይሁኑቱ የግስት አድርጋ ስጠብቅ ለካስ እግዚአብሔር ይቆጥርልሃል ከዛ አንድ ቀን ትመጣለች ትባረካለክ የምትሰራው ስራ ህልምክ ይሆናል ደስታክ ያመጣልሃል ገቢ ሁሉ ያደረገ ያስደነግጣል። የምታግዛቸው ሰዎች ህይወታቸው ሲቀይሩ ስታይ፣ ባንተ ድጋፍ ደስታ ያመጣልሃል። ከዚህ በላይ ምን አለ ጌታ ሆይ ሁሉም በየ ቦታው ሲይዝ ሰውነቴ ከነበርኩበት አሁን ወዳለሁበት ምን ያህል ጥንካሬ እንደጠየቀብኝ፣ የዛኔ እየተቸገርኩኝ ነበር ግን አሁን ሆኜ እያንዳንዷን ችግር፣ እያንዳንዷን ስቃይ፣ እያንዳንዷን የተከዳሁባት ያለፍኩባት ችግር ጨለማ፣ እያንዳንዷን ጨለማ የመሬት ዝቅተኛ አፈር የላስኩባት ቀን፣ አሁን እሷን ነው የማመሰግነው። እነዛ ኖርማል ቀናቶች ከስራ ሰርቼ የተመለስኩባቸው ቀናቶች አላስታውሳቸውም። ይቺ የተሰቃየሁባት ቀን፣ ያለቀስኩባት ቀን ግን ለአሁን ፍቅር ሆናኝ ያለች ለአሁን ምስጋና ሆናኝ ያለች ለአሁን እግዚአብሔር እንዳስተውለው እንዳስታውሰው ህይወቴ ላይ እንደሰራለኝ እንዳልረሳኝ ሁሌ እንዳልረሳኝ ሁሌ አስታወሰኝ። እግዚአብሔር ይመስገን። አለቀስኝ በጣስለዚህ ወንዶች ሆናችሁ ሴቶች ሆናችሁ፣ ጨለማ ላይ ካላችሁ፣ አሁን ምንም ያህል ጨለማ ብትሆን፣ በሰው ተከድታችሁ፣ እድል አምልጧችሁ፣ ለሰው መስራት መፍጋት ሰልችቷችሁ፣ ህይወታችሁ እንዳለ የማያልቅ የማያልፍ ከመሰላችሁ ማለት ነው፣ እውነት ነው ምላችሁ፣ አላፊ ነው፣ አላፊ ነው ሁሉ ማላፊ ነው። እግዚአብሔር እያያችሁ ነው፣ ከጀርባችሁ ሆኖ ሳይታወቃችሁ እናንተ ህይወት እየጻፈላችሁ ነው። እግዚአብሔር አመስግኑ ብቻ፣ ሰው አትግዱ፣ እናንተ ሰው አትቅ። እውነቴ ነው የምላችሁ የቅርባይነት የቅር ቅድ ነው። በዚህ እየተጠፋችሁ በዚህ ው ፍቅር ስጡ፣ አንድ ቀን ዛኔ ትባረካላችሁ። ስትባረኩ ደግሞ ማለት ነው የሚያስለቅሳችሁ ባርኮት ነው። ስትባረኩ ደግሞ ማለት ነው የምላችሁ ለአንድ ቀን ተደስታችሁ የምትሆት አይደለም፣ እግዚአብሔራችሁን የምታመሰግኑበት ነው እግዚአብሔራችሁን እኔ የምትመዘግኑበት ነው። ስንት ባረኩም